ህዝባዊ ወያኔ ሀርነት ትግራይ በውስጣዊ ሽኩቻ መወጠሩ ታወቀ። በዶክተር ደብረ ጽዮን ና በአቶ አለም ገብረዋር መካከል የተፈጠረ የቡድን ልዩነት እየሰፋ መምጣቱም ተሰምቷል። አቶ አለም ገብረዋድ ህዋትን ህጋይነት ለማስመለስ እንታገል እንጂ ወደ ጦርነት መግባት የለብንም የትግራይ ህዝብ ጦርነት ይበቃዋል የሚል አቋም እያራመዱ የብዙሃኑን ድጋፍ እያገኙ መምጣታቸው ተሰምቷል። በሌላም በኩል የኤርትራ መንግስት ሰራዊቱን እያስጠጋ ሲሆን፣ የህዋት የጦር አዛዦችም ለደህንነት በሚል የሚንቀሳቀሱባቸውን ተሽከርካሪዎች ሰሌዳ እየፈቱ ያለ ታርጋ በመንቀሳቀስ መንቀሳቀስ ላይ ይገኛሉ። በትግራይ ያለው ሁኔታ ያሳሰባት የኢትዮጵያ ካቶሊካዊት ቤተክርስቲያን በብፁ አቡነ ተስፋ ሥላሴ በኩል አዲስ አበባ ለሚገኙ ኤምባሲዎች ጥሪ ያቀረበች ሲሆን ዲፕሎማቶችም በቅርቡ ወደ ትግራይ እንደሚጓዙ ይጠበቃል። በትግራይ ያለው ወቅታዊ ሁኔታዎችን በተመለከተ ያሉ መረጃዎች እንደሚያመለክቱት የህወሓት የውስጥ ሽኩቻ ተፋፍሞ ሲቀጥል በታጣቂ አዛዦችና በህዝብ መካከል ያለው ግንኙነት በመተማመን ላይ ያልተመሰረተ በመሆኑን የሰራዊቱ አዛዦች እንቅስቃሴያቸውን መቀነሳቸው ተሰምቷል። ቀደም ሲል በየከተሞቹ በየካፌው ዘውትረው የሚታዩት ኮርናም ከኮር በላይ የሚባሉት የህወሓት ታጣቂ አዛዦች እየተገባደደ ባለው ሳምንት እንቅስቃሴያቸው ተገድቧል። በየካፌዎቹ እንደ በፊቱ የማይታዩ ሲሆን የሚንቀሳቀሱባቸውን መኪኖችም ሰሌዳ አልባ እንዳደረጓቸውም ተመልክቷል ። ቀደም ሲል ያላጃቢ ጭምር የሚንቀሳቀሱ ቢሆንም አሁን ግን ያላጃቢ በየትኛውን ስፍራ እንደማይንቀሳቀሱ ታውቋል። ከሰራዊቱ አዛዦች አንዱ የሆኑት ብርጋዴ ጀነራል ምግበ ኃይሌ በትናንትና ሁለት የምዕራብ ግንባር ሰራዊት አዛዦችን አነጋግረዋል። በዚህም የአርሚ 17፣ አርሚ 13ና አርሚ 11 ኮርና ከኮር በላይ አዛዦች በተገኙበት ስብሰባ ብርጋዴ ጀነራል ምግበ ኃይሌ በውሃት ላይ ያመፁትን የትግራይ ኃይሎች ማለትም ቲፒፍን አራ መሬት ያለው ሊያጠፋን የተነሳ ኃይል ስለሆነ ጠላታችን ነው በማለት በግልጽ መልእክት ያስተላለፉ ሲሆን በዚ መድረክ ሻዕቢያንም አናምነውም ማለታቸው ተመልክቷል። እኛ ከሻዕቢያ ጋር የተጣመርነው ለፖለቲካ እንጂ አምነነው አይደለም በማለት መናገራቸውን የስብሰባው ምንጮች ገልጸዋል። ስብሰባው እንደተጠበቀው በመግባባት ያልተጠናቀቀ ሲሆን ጀነራል ምግበ ኃይሌም ህመም ተሰምቶኛል በሚል አቋርጦ መሄዳቸው ታውቋል። ህመም ተሰምቶኛል በማለት ስብሰባውን ከማቋረጣቸው በፊት በስብሰባው ከታደሙ ታዛዦች አንዱ እኛን የሚበላን ሀራ መሬት ያለው ኃይል አይደለም፣ ሀራ መሬት ያለው ኃይል ከመድረሱ በፊት የትግራይ ህዝብ ራሱ ያጠፋናል እና መፍትሄ ንፈልግ በማ ለት አስተያየት መስጠታቸውን ተከትለውም ጀነራል ምግበ ኃይሌ ስብሰባውን ሳይቋጩ አቋርጠው ሄደዋል። ይህ በእንዲህ እንዳለም ከህዝባዊ ወያኔ ሓርነት ትግራይ ጋር ጽምዶ የሚል ትብብር መፍጠሩን ተከትሎ የኤርትራ መንግስት ወደ ኋላ ያወጣውን ሰራዊት በመመለስ በትግራይ የሚገኙ የኢትዮጵያ መሬቶችን በመቆጣጠር ላይ መሆኑ ታውቋል። በተለይም በኢሮብ ወረዳ በሳቢያና፣ ታህታይ አዳቦ፣ ሀዱሽ አዲና ገማሎ በተባሉ ቦታዎች የኤርትራ ሰራዊት እየተንቀሳቀሰም ይገኛል። ከህወት ጋር ትብብር መፍጠሩን ተከትሎ የኤርትራ መንግስት የሳበውን ሰራዊት መልሶ ማንቀሳቀሱና የኢትዮጵያ መሬቶችን እየተቆጣጠረ መገኘቱ ጽምዶ ፈረሰ እንዴ የሚል ጥያቄ በህብረተሰቡ ዘንድ እያስነሳ መሆኑም ተመልክቷል። ይህ በእንዲህ እንዳለ የህዝባዊ ወያኔ ሓርነት ትግራይ አመራርም ስብሰባ የቀጠለ ሲሆን በአመራሩ መካከል ያለው አለመግባባት ወደ ግልጽ ልዩነት እያመራ በመሄድ ላይ ይገኛል። በተለያዩ ምክንያቶች እየተቋረጠ በቀጠለው ስብሰባ በዶክተር ደብረጽዮንና በአቶ ዓለም ገብረዋህድ ቡድኖች መካከል በግልጽ ልዩነት እየተመዘገበ ሲሆን አቶ ዓለም ገብረዋህድ የብዙሃኑን ድጋፍ እያገኘው መምጣታቸው ተሰምቷል። የትግራይ ዕጣ ፈንታ መፍትሄ የሚያገኘው ከኢትዮጵያ ጋር በሚደረግ ግንኙነት ነው፣ በሚል የጦርነትን አማራጭ እየተቃወሙ መምጣታቸውም ተመልክቷል። የአቶ ዓለም ገብረሃር ቡድን ህዋትን ሪፎርም በማድረግ የህዋትን ህጋዊነት ለማስመለስ በሰላማዊ መንገድ እንታገል እንጂ የትግራይን ህዝብ ወደ ጦርነት ማስገባት የለብን የሚል አቋም በማራመድ ላይ ሲሆን፣ በአመራሩም ውስጥ የብዙሃኑን ድጋፍ ማግኘቱን ምንጮች ገልጸዋል። በተያያዘ ዜና በትግራይ ያለው የጸጥታ ሁኔታ ያሳሰባት የኢትዮጵያ ካቶሊካዊት ቤተክርስቲያን የዓለም አቀፉን ማህበረሰብ ሚና እየጠየቀች መሆኗም ተሰምቷል። በአዲግራት የኢትዮጵያ ካቶሊካዊት ቤተክርስቲያን ኃላፊ ብፁ የተቋቡነ ተስፋ ስላሴ መድን ግጭትን ለማስቀረት በአዲስ አበባ የሚገኙ ኤምባሲዎች ጥረት እንዲያደርጉ በቤተ ክርስቲያናቸው ስም ጥሪ ማቅረባቸው ተመልክቷል። ዲፕሎማቶቹ የትግራይ ሁኔታ በአካል ተገኝተው እንዲታዘቡ እንዲሁም በሽምግልና ሂደት ተዋና የነበሩ ሰዎችንም እንዲያነጋገሩ ጥሪ ማቅረባቸው ታውቋል። ዲፕሎማቶችም ጥሪውን ተቀብለው በቅርቡ ወደ ትግራይ እንደሚጓዙ የቅርብ ምንጮች አመልክተዋል።